ሰላም እንዴት ናችሁ? ተመልካቾች ቆዳ እንዳያረጅ የሚያደርገው ኮላጅን የተባለ የፕሮቲን አይነት ነው። ኮላጅን ቆዳ ጠንካራ እንዲሆን፣ ለስላሳና የሚለጠጥ እንዲሆን ያደርጋል። በዚህ ቪዲዮ በኮላጅን የበለጸጉ ምግቦችን፣ እንዲሁም ደግሞ ሰውነት ኮላጅንን እንዲያመርት የሚያደርጉ ምግቦችን እንዳያለን አብራችሁ ቆዩ። እሺ ተመልካቾች እንግዲህ በተፈጥሮ ኮላጅንን ኮላጅን ፕሮቲንን ጥቅጥቅ አድርጎ የያዙ ምግቦችን አንደኛ ላይ እንግዲህ ቦምብሮዝ እናያለን። የአጥንት መቅኒ ነው። ይህም እንግዲህ የምናገኘው አጥንትን በመቀቀል ሾርባውን በመጠቀም ልናገኝ እንችላለን። ኮላጅን እና አሚኖ አሲድን እናገኛለን ማለት ነው። ሁለተኛ የዶሮ ቆዳ ላይ በብዛት ኮላጅን ይገኛል። ሌላው አሳና እና የአሳ አጥንት ነው ማለት ነው። ስለዚህ እነዚህም በሾርባ መልክ መጠቀም ይቻላል ማለት ነው። በሁለተኛ ደረጃ እንግዲህ የኮላጅን መመረትን የሚጨምሩ ምግቦችን ነው የምናየው። መጀመሪያ ላይ ሲትረስ ፍሩትስ እናገኛለን። እነዚህ ሲትረስ ፍሩትስ እንግዲህ ነሎሚና ብርቱካንና የመሳሰሉት ናቸው። በቫይታሚን ሲ ይዘታቸው ይታወቃሉ። ስለዚህ ኮላጅን እንዲመረት ያደርጋሉ ማለት ነው። ሁለተኛው የእንቁላል ነጩ ፓርት ነው። ከፍተኛ የፕሮላይን ይዘት አለው። ይህም አሚኖ አሲድ ኮላጅን እንዲመረት ያደርጋል ማለት ነው። ሶስተኛ ላይ የምናገኘው ነጭ ሽንኩርት ነው። ነጭ ሽንኩርት ሰልፈር አለው። ሰልፈርም እንግዲህ ኮላጅን እንዲመረት ከፍተኛ ሚናን የሚጫወት ውስጥ ነው። አራተኛና የመጨረሻው እንግዲህ አረንጓዴ አትክልቶች ናቸው። እነዚህ አትክልቶች በቫይታሚን ሲና በአሚኖ አሲድስ እና አንቲ ኦክሲዳንትስ የበለፀጉ ናቸው። ይህም እንግዲህ ኮላጅን እንዲመረት ከፍተኛው ሚና ይጫወታሉ ማለት ነው። ስለዚህ እነዚህ ምግቦች በማዘውተር እርጅናን ማዘግየት ወይንም ደግሞ መከላከል ልሞስት ይቻላል ማለት ነው። እሺ፣ ተመልካቾች እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ቻናሉን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ያደረጋችሁ፣ ስለ ጤና እና ስለ ውበት ትምህርቶችን ማግኘት ትችላላችሁ። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። እንግዲህ ተመልካቾች እስከዛ ሰላማችሁ ይብዛልኝ። ቻው።